አይናችሁን ታጠቡ። እንደዚህ አይናችሁ ፍጥጥ ካሮት አስገምቱ ማርያም ማርያምን ብለሽማ አቷሽም ማለት የመጣውን ቅልፌ እንዲያስጠፋሽ

ስአፍትሚያ ትንሽ ይረጋጓ ሀራም ወላ አሁን ሰዓት ባልናገርም ብዬሽ ነበረ፣ ግን አስጠንቃኝ አለች። እሷ እራሱ ግን እችኛዋ ልጅቷ ሞተች ነው ምንድን ነው ያላችሁ? ሀገር ገባች አለች። እንዳይደገም ነው ያወራሁት ነው

እዛ ተስማ፣ እነሱ ሰበም ነው ሀገር የገባች ፍርዬ። አይደለም አይደለም፣ እነሱ የሌለቷ ዕቃ ነው። አላወኩኝም። ነገ አሁን እንትና እየተናገረች ነበር፣ ቪዲዮ ላይ ሊቭ ላይ ገብታ ነበር። ማነች ነች፣ ማን የሚሏት እሷ፣ ኩዌት ነው ያለችው። ማነች? በእናትሽ ጠፋኝ ስሟ። እህት እህትማማችሁ ቤት ነው የሚሰሩት። አንዷ ዘይት ተደፍቶባታል። ይህችኛዋ ደግሞ ሽንት ቤት ውስጥ ቆማ እያየች ነበር አሉ። ሞባይሉ ሰዓት ደርሶ ማለት ነው። ስትወጣ ነው መሰለኝ አዳል ጠዋት ወደቀች። ሲንኩ ወደ ጭንቅላቷን መታት አሉ። አሁን አንችልም ብለው እንደምታላየቻትም ይሆናል ወይ ዳዜና አሽዋት ወደቀችው። ይህን እህትን ያፈር ልብላለት እኔ የምላችሁ ፍርዬ ቁጥሯን ምናምን ካላችሁ እርዳታ ቢሸረፍኩን ቢሸረፍኩን እንዲህ ነው አንዳንዴ እኮ ሄደች ወደ ኢትዮጵያ ሄደች እኮ ተሳፈረች አሉ አሳፈሯት እኮ ለህክምና የሚያስፈልጋ ነገር ካለ ቡዝ የምታቂው ነገር ካለ ቁጥሯን ምናምን ነገር ይህ ለማሳፈሯት እኮ አሉት አትርፍም ተብሎ ነው እስከ ቆጣቻ ድረስ ቆርጦ አሳፈሯት አሉ የምላችሁ አንዳንድ ሰዎች ማለት ነው ይሄን አህል ለምንድን ነው ለምን እንደዚህ መሆን አለባችሁ እንዴ

እንደዚህ ትባጭ እኔ አሁን ማለት ነው ዛሬ ዛሬ የተረጋጋሁት። እኔ ትላንትና ትላንትና ነው ለስ ከሰንሳ ነበርኝና መግቢ እንደገና ከላይ ሆተን በውስጥ ሁሉ ስናወራ ነበር እስከ እስከሚነጋ ባለፈው። ከዚህ ጋር እንደዚ ግን ከዚህ በኋላ ግን ቅዳ ብዬሽ የነመተኛው የእኔ እናት አንዴ አዳምጪኝ። ይኸውልሽ እኛ ለምን እንደመጣ መጀመሪያ ማወቅ አለብን። እንከታተላለን እንጂ እኔ ለሰው እራስን አልጎዳም እንዴ ፍርዬ። እነሱ ያገኛሉ። እኔ ደግሞ የመዳም ሽንት ቤት እያጠብኩ ማት ያለው እንጂ ራሴን እስከሚጎዳ ድረስ አላደርግም በፍጹም። ይሄ የተሳሳተ ነው። እዚህ ላይ ዱባይ መጀመሪያ እንዴት ዱባይ እንደመጣ ለምን እንደመጣ አላማዬም ማወቅ አለብኝ እንዴ። ከእናንተ ጋር ገብቼ ላወር ይችላለሁ። የእነሱን ቪዲዮ ገብቼ ላይ ማድረግ ይችላለሁ። ግን ደግሞ ከስራዬን እስከሚባረር ድረስ አላደርግም። ለሰው እኔ ስኖር ነው መጀመሩ እንዴ። እኔ አንድ ነገር ሲሆን እንትን ያደርጋሉ አያደርጉም። እነሱ ዶራን ለሚያገኙ እኔ ለማን ብዬ ረ እኔ አላደርግም። እኔ የነሱ ሰላም ይፈልጋሉ የማንም የሁሉም ሰው ሰላም ሰላም ይፈልጋሉ። ግን ራሴ ላይ ምንም በፍጹም አይጣል። ኧረ እነዚህ ከብቶች ናቸው እግዚአብሔር እንደዚህ የሚያደርጉ ከብቶች ናቸው። እኔ ስኖር ነው ሁሉም ነገር። እኔ እነሱ መከታተል ምችን እኔ ከሌለም የለም ነው። አንድ ነገር የቡታጅራ ዩቱበሮች ናቸው እኔ የሚያነሱ፣ እንደ እናንተ አይነቶች ነው እኔ የሚያነሱ። እርሰ በርሱ ይሰዳደባሉ። ምን ይላሉ? ሰው መደገፍ፣ ደግፉ፣ ውደዱ። እራሳችሁ ናት። ደግሞ ከዚህ በፊት እንደዚህ አይነት ሰርተው ስለማያውቅ በቃ አረ፣ ያስፈራል ነገር ፈጣሪ፣ ሰላም። አረ፣ እኔ አላደርግም በፍጹም። እነዚህ ጅልነት ነው እንዴ! እንግዲህ እግዚአብሔር አምላክ እንደ እነሱም ልቦና ሰጥቷቸው ወደ ራሳቸው ይመልሳቸው እና እንደ ድሮ

እኔ በፍጹም እንደዚህ የሚያደርጉ ሰዎች እኔ እንጃ፣ ጤነኛ አይመስሉኝም እንዴ! የእኔ እኮ ማለት ነው ቤተሰቦቿ። እኔ ከሞቱ ሰርዶ አይበቃል ብላለች አሉ። አያ አይደለም ብዬሽ፣ ይኸውልሽ ምን መሰለሽ፣ እንዲህ ተቸግሮ እዚህ መጥቶ ደግሞ ደግሞ እነሱ ቪዲዮ እያየሁ ወድቄ እኔ እግዚአብሔር ምስክሬ ስራዬን ሳልጨርስ ወደ ቲክቶክ መንደርም አልገባም ዩቱብም አልገባም። ለማን ብዬ እነሱ ያገኛሉ።

እነሱ ታርቆ የመጡ ቀን ምንድን ነው የሚሆኑ? አንዱ የኃይሜን ፎቶ እየዘቀዘቁ አን የዛን ሰዓትማ የዘቀዘቀችልሽ ማለት ነው። ስሟን አውጥቼ ለጥፌ ነው የምናገራት። ታውሎ ሄደ ሞረእዋቱ ማለት ነው። ድንገት ላይ አይናቸውን በመሐረብ ይሰሩ የዛን ጋ ሴት ናት፣ ሴት ናት። ኃይሜን እንዴት እንደምትሰድብ ቤት ቢያን ሰደብ ቤታ ሆብዩ እሱን ይስደቡ፣ እነሱን ይስደቡ። ሩኬንም ሩኬን ሆና ስድር እናትየው በስራቸው ነው። ግን ቤተሰብ ጋር ቤተሰብ ጋር ለምን እናት ወልዳ ተጠዮ ሰክማ ባሳደገች እናት ምን አገባ ስማት ማለት እኛ አሁን አሁን በጣም እየተረዳው ነው። ይቅርታ አድርጉልኝ፣ እና ሁላችን የገጠር ልጆች ናቸው። ግን የሆነ በቃ እንደምን ልበላችሁ፣ በደንብ እንትን ሳይሉ ሳይበስሉ በቃ ስልክ ይይዛሉ። አይደለም በቃ ምንም ስለ ስልኩን በደንብ ሳያውቁ ስለ ሚዲያ በደንብ ሳያውቁ ማለት ነው። እነሱ ናቸው። እኔ በደንብ ተረድቻለሁ። ዛሬ እያየሁ እኮ ነው። ማርያምን በቃ እኔ አንዷ እንደው ቀዝቅሉ እናቴ፣ በእግዚአብሔር ይሁንብሽ፣ አስገቢ ብዬ ለምኜ ለምኜ ለምኜ እምቢ አለሽኝ። አያስገቡሽም አያስገቡም እኔ ራሴ ተቀጥቀጥኩ። ከመጻፍኩላት መጀመሪያ ምን እንዳወራው ምን እንዳወራው መጀመሪያ በደንብ አድርጌ ላይ ስሚ ብዬሽ በውስጥ ጽፌላታለሁ፣ ግን መልስም አልሰጠችኝም። ማንበብ አይችሉም ይመስለኛል። ተሳዳቢዎቹ ሰገጤ ናቸው በትክክል። ትላንትና እኮ አንድ ከትላንትና ወዲያ አንድ ወንድ ገብቶ መጀመሪያ አማርኛ በደንብ አድርጌ ሰገጤ ውሎ ወጣ። ከቡታጅራ አንዱ ገብቶ ሰድቧቸዋል።

እኛን ስናወራ እነ ሚሚ ጋውነ ስናወራ አንዷ እኮ የእኛ ፎቶ ምናምን ቀርጸው እንትን ላይ እለቃለች አይቻለሁ። ያለማወቅ እኛ ሁን እነሱ የሁለቱም አንድነት ነው የምንፈልግ ማንም ንትሳራ ነበርሽ። በቀደም ነበር ስናወራ ስለ ጥፋተኛ የሆነን ሰው እሱን ተናግሬ ያለው ወስዶ አሁን ይሄንን የሰባት የሰባት፣ ልክ ነሽ። አሮጊቶች አሳድጉ ልጆቻችን ብሎ ልጅ አውጥተሽ መለጠፍ ማለት ምን ማለት ነው? ጭንቅላቷ ስለማይሰራ ፍርዬ አንዷ በውስጡ በኮሜንት ስሪ ይው ልጅ ፍርዬ እግዚአብሔርን እኔም ይለቅ መንፈሳዊ ነገር ነው። እዛ ስር መታ ገብታ ሰደበችኝ። እግዚአብሔር